በዛሬው መሰናዷችን ከሰሞኑ ሕይወቷ ካለፈው ዘማሪት የምስራች ጉዳይ ጋር ተያይዞ በብዙ መልኩ ብዙ ነገር ላይ ሲያግዛት ሲረዳት የነበረ ደግሞ ሌሎችንም ሰዎች እንዲሁ በማገዝ የምናውቀው ወንድም አለ። እሱን በቀጥታ የስልክ መስመር አግኝተን ስለ ሁኔታው በግልጽና በዝርዝር ነግሮን ነበር። ዘማሪት የምስራች ህይወቷ ካለፈ በኋላ ግን ማህበራዊ ሚዲያ ላይ ከህልፈቷና ከህክምናዋ ጋር ተያይዞ የሚነሱ ጉዳዮች ነበሩ። እነዚህን ጉዳዮች በተመለከተ ጥርት ያለ መረጃ ፈልገን ወደ እናንተ ማቅረብ ፈለግን እና ጉዳዩን በተመለከተ ምንድን ነው የሆነው ነገር የተነሳው ነገር ምንድን ነው የሚለውን ጉዳይ ለመጠየቅ ዛሬም አስቸግረነዋል። አክሊሉ ተስፋዬ በቀጥታ የስልክ መስመራችን ገብቷል። ገና ሀዘኑ ከልቡ አልወጣም፣ ግን በቀጥታ የስልክ መስመር ስላገኘ ነው። እናመሰግናለን። ተለቀቀ! ተለቀቀ! ተለቀቀ! በብዙዎች ጥያቄ መሰረት የመጨረሻው ዲያስፖራ ብሎ ቁጥር 3 እነሆ ለሽያጭ ተለቀቀ። የመሀል ከተማ መዳረሻ በሆነችው ለቡ መብራት ኃይል በ65 ሺህ ካሬ ላይ የተንጣለለው በዚህ ቅንጡ መንደር ውስጥ ከባለ አንድ እስከ ባለ ሶስት መኝታ ቤቶችን ከተጨማሪ ሶስት ክፍሎች ጋር አንድ አንድ ሊፍት ለአንድ ቤት ከሁለተኛ ፍሎር ጀምሮ እንደ ምርጫው ከማራኪ የተፈጥሮ እይታና ከሲቲቪው ጋር እንዲሁም ከ60% የረጅም ጊዜ ባንክ ብድርና ከወለድ ነጻ አገልግሎት ጋር የሚያገኙበት ምን ይሄ ብቻ ለሃያ ደንበኞች እስከ 2 ሚሊዮን ብር ቅናሽ አድርገናል እንዲሁም አንድ ቤት ለገዛ አንድ በነጻ ታዲያ ምን ይጠብቃሉ የዕድል ሳያመልጦት አሁኑኑ ይደውሉ አኪ እንዴት አለ? ሰላም ልዬ፣ እንዴት ነህ? የክብር ጌታ ሆይ ሰላም፣ ሁሉ ሰላማው። ትንሽ ድምጤ ተዘግቷል። ስለዚህ አንተንም አድማጮችህንም ይቅርታ እጠይቃለሁ። መልካም አኬ፣ በጣም ከልብ አድርጌ ነው የማመሰግነው። እንግዲህ ከምስራች ከዘማሪት የምስራች ህልፈት በኋላ በብዙ ሀዘን እንደሆናችሁ አይተናል። የሽኝቷም ላይ በምን ያህል መጠን ልባችሁ እንደተሰበረ ተመልክተናል። ግን ከእኛ ጋር በነበረ ቆይታ ላይ አንድ የተናገርከው ነገር ነበር። ሞት ለሁሉም አይቀርም። እሷ ደግሞ በምድር ሆና ወደ አገለገለችው አምላክ ነው ሄደችው ና ወደ ደህና ቦታ ሄዳለች አልክ። እሱ ያጽናናል። እውነት ነው። ዛሬ የተገናኘንበት ዋነኛ ጉዳይ ማህበራዊ ሚዲያው ላይ ከሕክምናዋ ጋር ተያይዞ እና ለሕልፈቷ እንዲህ እንዲህ ያሉ ነገሮች አሉ የሚል መረጃዎች ምልህ ሰው ሁሉ የመሰለውን አቃለው የሚለውን ያሰራጫል። ማህበራዊ ሚዲያው ሁሉንም ሰው ጋዜጠኛ፣ ሁሉንም ሰው አርታይ፣ ሁሉንም ሰው ሀያሲ ያርጎታል። እሱን ነገር አየኸው ወይ ብዬ መጠየቅ ፈለግኩ፣ እና እሱን እንዳነበብከው እንዳየኸው ደግሞ ያወቅኩት አንተም ከራሰው ወገን የምታውቀውን ነገር በማህበራዊ ሚዲያ ላይ መልስ ሰጥተሀል። ግን መጀመሪያ ምንድን ነው የሆነው ነገር እስኪ የተነሳው ሀሳብ ምንድን ነው? መልካም እልዬ፣ ከስር መሰረቱ ነገሮችን ማውራት ጥሩ ነው። እንደው እኔ ጋር ስለደወልክ ከእኔ አንጻር ያለውን ነገር ለማስረዳት እንጂ ከእኔ የተሻለ ከሀ እስከ ፐ አብሯት የነበረው እጮኛዋ በጣም በዚህ ሐዘን ልቡ የተሰበረው ደግሞ ብዙ ዋጋ ብሏት የከፈለው ኪሩ የሚያብራራበት ሁኔታ ቢኖር የበለጠ ጥሩ ነው ብዬ አስባለሁ። በዛም ባሻገር የሕክምናው ሂደት ላይ በዋናነት ነገሮችን ያስተባበረው ይሳቅ ሰዲቅም ቢኖር ጥሩ ነው። ነገር ግን ከኔ አንጻር ወደ እኔ ከመጣበት ጊዜ አንጽቶ ባጭሩ እገልጽና ሕክምናው ላይ አድምቼ ይናገራል ሸጋ ምንድን ነው መጀመሪያ ወደ እኔ ያመጡት የዘማሪ ሳቅ ሰዲቅና ጋዜጠኛ ዘሪሁን ግርማ ናቸው። በዛ በኮንፍረንስ ኮል እሷንም አስገቧት ያለት እህቴን ዘማሪ ምስራችን ከዛ እኛ ሶስታችን ሆነን የደረሰውን ነገር በማስተባበር ፈንድሬዚንጉ ላይ ብትረዳን በሚል ነው ያወሩኝ። ከዛ እሷንም አስገባን እንደውም በጊዜው ምርመራ ምናምን ሲባል ችግር የለም የምርመራውን ቢያንስ እኔ የምችለውን ነገር አደርጋለሁ ብያወራቸው ከዛ ግን ሌሎች ጓደኞቿም እየተረባረቡ ስለነበረ እኔም አላወጣውም ምንም ነገር። ከዛ እሷን አስገባናትና ምንድን ነው ያደረግነው? ኮሚቴ ነው ሞቢላይዝ ያደረግ ነው ማለት ነው። ኮሚቴ ውስጥ ወንድማችን ተወዳጁ ዶክተር ሻውል በትሩ ከአሜሪካን ሀገር፣ ከዛ ቄስ ሙሉ ነህ ታዬ እዚሁ ተወዳጅ ሃይማኖት መሪ ነው። እሱን አስገባን። ዘሪሁን ግርማ ጋዜጠኛው፣ ዘማሪ ሳቅ ሰዲቅ፣ ከዛ ጽጉ የምትባል ከሀያ ሰባት አመት በላይ በጣም በትዳር የተመሰገነች ትልቅ ሰው ከአሜሪካን ሀገር እሷ ደግሞ ጎፈንድሚ ልትከፍት የካሻፕ ዜል ምናምን የሚባሉ አሉ እንደዛ እሷን አስገባን ኒቆዲሞስ ሾ ትዕግስት እጅጉ እሷን ከኢትዮጵያ አስገባን። ከዛ ይሳቅ እኔ ሆነን ሞቢላይዝ አድረግን ማለት ነው። አካሄዱን ነቅሰን በኢትዮጵያ በንግድ ባንክና በብርሃን ባንክ አካውንቱ ተከፈተ። ከዛ በኋላ በስማቸው ነው የተከፈተው አካውንቱ፣ የብርሃን ባንኩ በእናቷ ስም የንግድ ባንኩ ግን በራሷ ስም ተከፈተ። ከዛ በኋላ ወደ ፈንድሬዚንጉ ገባን ማለት ነው። በቲክታክ ላይቭም ታየው እንደነበር ቀን ከሌሊት በጣም ብዙ ተክተናል። ብዙ ደጋግ ኢትዮጵያውያንና ኤርትራውያን ተረባርበው አስራ ምናምን ሚሊየን ነው የተሰበሰበው። ከዛ በኋላ እንግዲህ በሂደት አብዴት እያደረግን ነበረ፣ መግለጫም እየሰጠን እንደ ኮሚቴዎች ማለት ነው። ከዛ እንግዲህ የሕክምናው ጉዳይ ተነሳ። የት ሂድ የምትሄድበት ሆስፒታል ዶክተሮቹ በዛ ዘርፍ በኦንኮሎጂው ያላቸው አቅም ብዙ ነገር መታየት ስላለበት እሱ ሲነሳ አቄ ኤክስፒሪየንሱ አለ ህንድ ሀገር። ያው ሳስታምምም ስማርም ስለነበር ህንድን ከነበሩት ኮሚቴዎች በጥቂቱ የተሻለ እውቀቱ ስላለኝ አማከርኩ ማለት ነው። አማክር ስላሉኝ ኮሚቴዎቹ ሳማክር ካንሰሩ ደረጃ አራት ነው መሰራጨት ጀምሯል። ስለዚህ የተሰራጨን ነገር ደግሞ እንደማይድን በሰውኛ ነው ያው እያወራን ያለ ነው። ለእግዚአብሔር የሚሳነው ነገር ባይኖርም በሰውኛ እንደማይድን ነገሩን ማለት ነው። ከዛ በኋላ ምንድን ነው ያደረግኩ እንትን የኮስት ስቲሜሽን እና ባንኮክ ታይላንድ ላይ ዘማሪ ሳክ ሰዲክ ያዘጋጀው ከአንዲት ኤጀንት ያዘጋጀው ኮስት ስቲሜሽን ነበር። እሱን አየን። ከዛ ግን እኔ ብቻ ሳልሆን ዶክተር ሻውልም ሌሎችም በዘርፉ ላይ አሉ የተባሉ ዶክተሮችን ስናማክር በሰውኛ ኪውረብል አይደለም ሲሉ፣ ያው ሁሉም መቼም ሲጨንቀው ወደ እግዚአብሔር ነው የሚጠጋው። በሃይማኖቱ የሆነ ሶሉሽን ይፈልጋል። እንደውም እኔና ትዕግስት እጅጉ ኒኮዲሞስ ሾው ለምን መሰረት ጋር መሰረት የሚባል አገልጋ አለ፣ በፈውስ አገልግሎት የሚታወቅ እዛ ሄዳ ብንጸለይላት እንደዚህ ተጨባጭ አይድንም እስከ ማለት ከደፈሩ በሚል አውርተን ነበር። ከዛ በኋላ ምን አደረግን? ቀጥታ ተሰብስበን ካሌብ ሆቴል ይሳቅም ነበር ወደ ባንኮክ ታይላንድ ልትሄድ እንደሆነ እኔ እኔ እንግዲህ ፐርሰናሊ ስለ ራሴ ስለሆነ ማውራው ፎከስ አድርጌ ፈንድሬዚንጉ ላይ ነው ስሰራ የነበረው። ከዛ ወንድማችን ልንሄድ ነው አለን፣ ተሰበሰብ፣ ጸለይን። ከዛ በኋላ ያንኑ ቀን እኛ ወደ ኤርፖርትም አልሄድንም፣ በረራችን ደረሰ በሚል ሄዱ። መጨረሻ ሰአት ላይ ነው የት ሆስፒታል እንደሆነ እንኳን የጠየቅኩት። የተነሳው ነገር ምንድን ነው አንዱ፣ እኔ ነገሮችን ሁሉ ፕሮሰስ ጨርሼ እንደላኳት እኔ እንዳለሁበት ነው። ይሄ ከእውነት የራቀ ነው ማለት እኔ የለውም። እኔ ፈንድሬዚንጉ ላይ ነው ያለሁት። እሷም ብቻም አይደለም። ባይዘ ሰው ምን ይመስለዋል መሰለ ልዬ አሁን ህንድ ከሄደ ሰው አክሊሉ ሚልክ አይነት ገብተዋል አደ ለምሳሌ አሁን እህታችን ፋና ታውቃታለህ ካንሰር ታማ በጣም ብዙዎች የተረባረቡ ላ ሄዳለች። ህንድ ነው የሄደችው። እኔ አላቀውም ምን ሆስፒታል ሄድ ምን ይሁን አላቅም። ገብተዋል እና ሁሉንም ነገር ያው በዚህ ነገር ላይ ስለቆየው እኔው ጋር የማምጣት አይነት ነገር አለ። እሶ ታይላንድ ደግሞ እውቀቱም የለኝም። አሁን ህንድ ጉዳይ ላይ መናገር እችላለሁ ግን የታይላንድ ጉዳይ ላይ ባንኮክ ይሳቅ ከዚህም በፊት ኤክስፒሪየንሱ ስለነበረው ኤጀንቷንም አነጋግሮ ነው እንድትሄድ የሆነው ማለት ነው። እና ረጅም ጊዜ ከኔ ጋ በስልክም ተገናኝተን አናውቅም ነበር ከኪሩ እና ከእሷ ጋር ምንድን ነው እኔ ፈንድሬዚንጉ ላይ በኋላ እጅ ሲያጥራቸው እየወጣው እንደምታየው ቲክታክም ላይ ፌስቡክም ላይ የምችለውን ያህል ከወንድም እህቶቼ ከደጋጎች ጋር በመሆን የምችለውን አሻራ ለማኖር ነው የሞከርኩት። አልሞከርንም የምንለው ነገር እንዳይኖር ማለት ነው። ይህንን ብናደረግ ኑሮ የምንለው ነገር የለም። አሁን በሰውኛ የሚቻለውን ሁሉ ጥግ ድረስ ሄደናል። ከዛ ግን እዛ ስትደርስ ደግሞ የሰማነው ነው የምስራች በጣም ልብ የሚያመውቅ ነበር። ካንሰሩ በጣም እየጠፋ እንደመጣ እኔ አሁን ሜዲካል ተርሚኖሎጂውን አላውቅም፣ ግን ከሰባት መቶ ምናምን ወርዶ ሰላሳ ምናምን እንደገባ ከዛ ደግሞ አስራ ሁለተኛ ኬሞዋን ስትጨርስ ዜሮ እንደሆነ ሰማን። በዛ ደግሞ መሬት መንቀጥቀጥም ነበር ከሀሳብ ውስጥ በጣም ከዛ እዛ የነበረውን ነገር እግዚአብሔር አሻግሯት ወደ ኢትዮጵያ መጣች። ለፕሮግራሙ ጥቂት ቀናት ሲቀሩ ደወለችልኝ። አርባ ምንጭ እንዲህ የምስጋና ፕሮግራም አስበናል፣ አክዬ መቅረት የለብህም አለችኝ። አኒቨርሰሪ ነበር አባ ያለት አኒቨርሰሪ ነበር፣ ግን ባለቤቴን አማክሪያት፣ አንቺ ድነሽልኝ እህቴ መጥቺ አመሰግናለሁ ብዬ ነው ወዲያው ትኬት ቡክ አድርጌ የሄድኩት። ሶ እዛ ደረስን። የምስጋና ፕሮግራሙ ለምንድን ነው? አንደኛ፣ አንድም ጸጉሩ አልረገፈም አይተ ከሆነ ምንም እንኳን ሜዲካል እንትኑን ባላቅም ግን ጸጉር ሳይረግፍ አይቼ አላውቅም። እኔ ያው ብዙ ሰው ስናስታምም ታያለህ፣ በጣም እልፍ ሰው እና ካንሰር ሲባል ጸጉር ይረግፋል። ጸጉሩ አለመርገፉ ከዛ ደግሞ ሞት ማምለጧ ለእኔ በጣም ትልቅ ምስክርነት ነበር። ተደንቄያለሁ፣ አፍሬያለሁም። ያፈርኩት ለምንድን ነው? አይሆንም ብዬ ነበረ በፊት እኔ ሌሎችን አማክሬ ገብተዋል። ግን እግዚአብሔር አሳፈረኝ እኔንም ብዬ ሄደን አመሰገን አብረን ማለት ከዛ ተመለስን። ትንሽ ሳል ነገር ነበራት። አስጠነቅቃት ነበር። ጥንቃቄ ይጠብቀሃል፣ ማስተዋል ይጋርዳሃልም ስለሚል ሰው ታዋቂም ስለሆነች የሚከቢስ ሰው ባይኖር ትንፋሽ ባይኖር እኔ ብቻ ሳልሆን ብዙዎች ዶክተሮች ጭምር እየደወሉ የሚነግሩኝ ነበሩ። በዛ እንግዲህ ከኦልሞስት ከጊዜያት ከሳምንታት በኋላ ይሄ ነገር ሪላፕስ አደረገ። ገብታ እንደዛ ነው ማለት ነው። ከሀ እስከ ፐ በቻልኩት ትልቅ ሰመሪ ነው የሰራሁትኝ ኤልዬ የነበረው ነገር ይሄ ነው እንጂ፣ መጀመሪያ ባንኮክ ከመሄዷ በፊት አንተ ስታማክር ኪውረብል አለመሆኑን ሊኖራት የሚችለው እድሜ አጭር መሆኑን በግልጽ ነግረሃታል። በግልጽ አሁን ለእሷ አልነገርኳትም፣ ለእሷ ሳልሆን ለተቋቋመው ኮሚቴ አይተ ከሆነ እሷማ፣ ያው ጊቭ አፕ ታደረጋለ ካንሰር እንዳለብ ስታውቅ አይደል፣ ልቧ እንዳይወርድ አልነገርናትም። ባንኮክ ሄዳ ምናምን ነገሮችን አመቻችተው ተስፋ ሰጪ የሆነ ግሪን ላይት ሲያዩ ነው ወደ መንገሩ የመጡት። እኔ ምንድን ነው ያደረኩት? ኮሚቴው ጠይቃልኝ አለኝ። እነ ዶክተር ሻውልም የነበሩት ሁሉም አኬ አንተ ኤክስፒሪየንሱ ስላለ ብዙም ሰው ስላስታመም እስቲ ጠይቅ አሉ። ኦንኮሎጂስቶች በዘርፉ ያሉትን ጠየቅ ስቴጅ ፎር ነው ተሰራጭቷል፣ አይድንም የሚለውን ነገር ለኮሚቴው አሳውቅ ያለው። ከዛ በኋላ ግን ያው በሰውኛ ደግሞ ተስፋ አለ የሚባለውን ታርጌትድ ኬሞቴራፒ ምናምን እንድትወስድ በሚል የታይላንዱን ፕሮሰስ ወንድማችን ይሳቅ ከኤጀንቶች ጋር ጀምሮ እንደዛ ነው የሄደው እንጂ ግልጽ ነው ብዬ አስባለሁ። አይ ግልጽ ነው እንዳልኩት ነገሩን ለማጥራት ነው። ማህበራዊ ሚዲያው ላይ የተነሳውን። አንዳንድ ጊዜ እንዲህ ያለ አደጋ ከተከሰተ በኋላ ደግሞ ቤተሰብንም የቤተሰብንም ልብ የወዳጅንም የዘመድንም ልብ የሚሰብር ደግሞ ጉዳይ ይነሳል። እሱን ጉዳይ አጥርቶ ያንኑ ጉዳይ ላነበበ ለሰማ ሰው ማምጣት ግድ ነው። ለዛ ነው እኔ ብዙ ጊዜ እንዲህ ካለው ጉዳይ ጋርና ከዘማሪት የምስራች ኬዝ ጋር ተያይዞ በስፋት በተለይ ጎፈንድሚውም ላይ የገቢ ማሰባሰቢያውም ላይ ከፊት የነበርከውም ፊት አውራሪውም የነበርከው አንተ ስለነበርክም ነው ቀጥታ ከአንዳንድ አንተ ጋር የደወልኩት በመሰረቱ ከሀዘናቸው ያገግሙ ብዬ ነበር ጽሁፉን ገና ሳነበው ቆይ እስቲ ሁለት ቀን ይቆይ ምናም ብዬ ዘግቼ የነበረው ግን ደግሞ አጠር ብላ ሙሉ መረጃ ያላትን ጽሁፍ ቢሆን እሱን ስታጋራ አኬ በርትቷል ማለት ነው። ስለዚህ ከፈረሱ አፍ ብዬ ነው የደወልኩት። እውነት ነው አባ። እንግዲህ ነገሮችን በማጥራት አምናለሁ። ሰዎች የመሰላቸውን ነገር መጠየቅ ይችላሉ። በጨዋ መልክ ቢሆን እመክራለሁ። ለምን የሰላ ብዕር ጥሩ ነው፣ ግን በጨዋ መልክ፣ በክርስቲያናዊ ስነ ምግባር። ክርስቲያን ወርልድ ቪው ያለው ሰው ነው የጻፈውም። ስለዚህ ስልኬንም ያውቀው ነበር ደውሎ እንደዋኬ እንደ ታናሽ ወንድሙ አጥፍቼ ቢሆን እንኳን እርቷል። እንደዚህ እንደዚህ ምንድን ነው ያለው ነገር ብሎ መጠየቅ ይቻላል። እና አንዳንዴ ማህበራዊ ሚዲያ ላይ አውጥተን ሰዎች ያልጠራ ነገር እንዲቀባበሉ ከምናደርግ በመጀመሪያ ግለሰቡን ብንጠይቀው፣ ገብቶሃል? እንደዛ ቢሆን መልካም ነው ብዬ አስባለው። ማንም ሰው መጠየቅ መብቱ ነው። ደግሞ እኛ እውነት እስካለን ድረስ እውነትን አጥርተን ደግሞ እንቀጥላለን። ሸጋ እንደዛ ነው። አመሰግናለሁ። ልዩ ኦኬ። በጣም ነው የማመሰግነው። ግን እንግዲህ ጥሩ እንግዲህ ጥሩ ሽኝት አድርጋችሁላታል፣ በሰውኛ አንተ እንዳልከው ማለት ነው። እና እንደው ሽኝቱንና ሌሎች ነገሮች በተመለከተ እንዴት ነበሩ? አንተም ንግግር ስታደርግ ባለቤቷም መናገር ሲያቅተው ሁሉንም አስተውለናል። ምናልባት እሱ ላይ እንደው ልትለን የምትፈልገው ነገር ካለ ያው ሽኝቱ። ማታውን እኛ አልተኛንም፣ ኮሚቴዎች ተሰብስበን ራሳችን ከኪሳችን ብር አዋተን ነው የመኪናውንም አንዳንድ ነገሮችንም ኮርኔት ለማድረግ የሞከር ነው። ምናልባት ለእህታችን ምንም ብናደርግ ያንስባታል፣ ገብተዋል። ግን ለመሸኘትም አስክሬንም ተሸኘም በኋላ ራሱ እኛ ወደ ስልሳ ምናምን ሺ ተርፎ እንትን እዳ ቀርቶ ነበር ገብተዋል። እሱን ለመክፈልም ሁሉን በርደን እኛ ላይ ነበር። በዚህ አጋጣሚ ይህንን ነገር ያስተባበሩ እንደተባለው እንኳን ገንዘብ ሼር ሊያደርጉ ከኪሳቸው እያወጡ አብረው የቆሙ ትልልቅ ሰዎችም ናቸው። በዚህ አይነት ነገር ላይ መታማቸውም ሰዎች አይደሉም። ሁሉንም ከልብ አድርጌ አመሰግናለሁ። ደጋጎች ኢትዮጵያውያን፣ ኤርትራውያን ለበጎ ነገር ዘወትር እጃቸውን የሚያበረቱትን ከልብ አመሰግናለሁ። ሽኝጹም ደማቅ ነበር። የሄደችበትን እናውቃለን። ቅዱሱ መጽሐፍ እንደሚል ተስፋ እንደሌላቸው ከቶ አትዘኑ ነው የሚለው። እና አዝነናል፣ ልባችን በጣም ተሰብሯል፣ ዱብዳ ነው የሆነብን። ነገር ግን የሄደችበት ስለሚሻል እግዚአብሔርን ከማመስገን በቀር የምንለው አንዳች ነገር የለንም። ልኜ ስለዚህ ያስተባበሩትን ሶስት ሰዓት ላይ መጥተው እንደዛ ተውበው ሲያስተናግዱ ያያቸው ነገሮችን ሁሉ ያመቻቹት ማንም ምንም ብሏቸው አይደለም፣ በገዛ ፈቃዳቸው ነው እና እዛም ያስተባበሩት አርባ ምንጭ ላይ ለመቀበል መካነ ኢየሱስ ቤተ ክርስቲያን እናት መካነ ኢየሱስ አርባ ምንጭ። እንደዛ ተውበው አይተሃል፣ ጌጠኛ ልብስ ለብሰው እየዘመሩ እህታቸውን ሸኝተዋል እና እኛንን የምንሄደው አንድ ቀን። ስለዚህ ለእነሱም ትልቅ ምስጋና ቀርባለሁ። እጮኛዋ ልቡ ያው አዝኗል። ከሀ እስከ ፐ እንዳልኩ ብዙ ዋጋ ነው አብሯት የከፈለው። እንደሚታየው አይደለም፣ በጣም ብዙ ዋጋ ነው የከፈለው። በጣም ልቤ የተነካበትም ነገር ነው። ስናገርም እንደሰማኸው ያው እግዚአብሔር የወደደውን አደረገ። እሱ ሉዓላዊ ነው። እውነት ነው። አመሰግናለሁ። እውነት ነው። ኦኬ፣ በጣም ነው የማመሰግነው። እንግዲህ በርትቶ መጥቶ ከኛ ጋር ቆይታ ሊያደርግ ከቻለ እሱ ደግሞ ጠቅለል ብሎ ያለውን እውነት እንዲህ ነው ለማለት አቅም ካለው አሰየው ነው ደስ ይለናል። ስቱዲዮን ጋብዙዋለን። ኦኬ፣ በጣም ረጅም ሰዓት ነው የሰጠኸኝ፣ ከበርልኝ፣ አመሰግናለሁ። ልዬ በጣም አመሰግናለሁ። ቴንክ ዩ። ኦኬ፣ እሺ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከአክሊሉ ተስፋዬ ጋር የነበረን ቆይታ ይህንን ይመስል ነበረ። ከዘማሪት የምስራች ሞት ጋር ተያይዞ በማህበራዊ ሚዲያ ላይ የተነሱትን ጉዳዮች በተመለከተ ለማጥራትና ያለው ነገር ምንድን ነው ብለን ለመጠየቅ ፈልገን ነው ከእሱ ጋር ቆይታ ያደረግ ነው። ከዚህ ጉዳይ ጋር ተያይዞ አሳብ አስተያየት አለን፣ እኛም አሳብ አለን፣ ጥያቄ አለን የሚል አካልም ደግሞ ካለ ስቱዲዮችን ክፍት ነው። ደግሞ ሌሎችም ከእሷ ህልፈት ጋር ተያይዞ የሚመለከታቸውንም የቤተሰብ አካላት እንዲሁ ፈቃዳቸው ከሆነ እነሱንም አግኝተን ደግሞ ምንድን ነው የተነሳው ጉዳይ ይሄ ነገር ከምን አንጻር የተነሳው ብለን ልንጠይቅ እንወዳለን ማለት ነው። አብራችሁን ስለ ቆያቸው እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር ላይክ፣ ሰብስክራይብ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲበትትና ጠይቅን እናመሰግናለን። ክበሩልን።